በዋትሳፕ በቴሌግራምና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። እሺ። በዛሬ ቪዲዮችን ደግሞ ይዘንላቸው የመጣነ ስምንተኛ ፊደል ወይም ደግሞ ዲቃላ ሆያት ወይም በሌላ አባባል ደግሞ ውስብስብ ፊደላት ብለን የምንጠራቸው ናቸው። ብዙዎች የቻናላችን ተከታዮች ውስብስብ ፊደላትን ምናምን ብላችሁ ኮሜንት አድርጋችሁን ነበር። በዛ መሰረት ውስብስብ ፊደላት እንዴት እናነባቸዋለን? ውስብስብ ፊደላት ምንላቸውስ? እንዴት ነው ምናነባቸው? ምንላቸውን ዛሬ ሰርተንላቸዋል። በዚህ ቪዲዮአችን እስከ መጨረሻው ዩት ቪዲዮውን ወደ ቪዲዮችን ወይም ደግሞ ወደ ትምህርታችን ስንገባ የሁለት ፊደሎች ጥምር ነው፣ የሁለት ፊደሎች ጥምር ነው ዲቃላ ሆሄያት ወይም ደግሞ ውስብስብ ፊደላት ብለን የምንጠራቸው አብዛኞቻችን የስምንተኛ ፊደሎች ስምንት ናቸው፣ የአማርኛ ፊደሎች ስምንት ናቸው ምናምን የምትሉ አላችሁ። ስምንት አይደሉም። እነዚህ ውስብስብ ፊደላት ወይም ደግሞ ዲቃላ ሌላ ተጨማሪ ፊደላት ናቸው እንጂ የአማርኛ ፊደላት በፊደል ገበታ መሰረት ስንት ናቸው? ሰባት ናቸው። እነዚህ ግን ምን ናቸው? ተጨማሪ ወይም ደግሞ ሌላ ዲቃላ ፊደላት የምንላቸው የሁለት ፊደሎች ወይም ደግሞ የሁለት ሆሄዎች ጥምር በአንድ ላይ ሆነው ዲቃላ ሆሄያት ወይም ደግሞ ውስብስብ ፊደላትን ይፈጥሩልናል። እነሱንም አንድ አንድ ሁሎች እናያለን። ለምሳሌ ሉ ሲደመር ዋ ሉ ዋ ሉ ሲደመር ዋ ምን ይሆናል? በአንድ ስናነበው ሉ ሲደመር ዋ ሏ። እሺ፣ ሌላኛው ደግሞ ሙ ሲደመር ዋ ሙ ሲደመር ዋ ሟ። እነዚህን በአንድ ላይ ስናነባቸው ሙ ዋ ሙ ዋ ሙ ዋ ብለን እናነባዋለን ማለት ነው። ይቺ ደግሞ ሩ ሲደመር ዋ ነች። ሩ ሲደመር ዋ የረ ሁለተኛ ፊደል ስትደመር ዋ የ እነዚህ አብዛኛው ፊደሎች አናባቢያቸው ዋ ናት። ዋ የፊደሉ ማንኛውም ፊደል የስምንተኛ ፊደሉ ለማግኘት ምን እናደርጋለን? የስምንተኛ ፊደሉ ለማግኘት ማንኛውንም ፊደል ሁለተኛ ፊደሉ ሲደመር የወ አራተኛ ፊደል ዋ፣ ሩና ዋ ተደምረው ሩዋ ሩዋ ሩዋ ሩዋን ይሰጡናል። ባጭሩ እነዚህ ለመያዝ እንዴት ብለው እንደሚነበቡ ለማወቅ የፊደሉ የራሱ የፊደሉን እና የወ አራተኛዋን ፊደል በአንድ ላይ አድርገን ስናነባቸው የፊደሉን ስምንተኛ ፊደል ወይም ደግሞ ዲቃላ ሆሄያት ድምጹን ይሰጠናል ማለት ነው። ድምጹን ይሰጠናል። ይኸው ከረቤት ረሩ ሩ ሲደመር ዋ ሩዋ ማንኛውም ሁሎች እናያለን፣ እንደዛ ናቸው። ሱ ሲደመር እች ደግሞ ከሰቤት ነው። ሱ ሲደመር ዋ ሷ ሷ ሷ። እሺ፣ እችኛይቱ ብ እቺ ስድስተኛ ፊደል ናት። አጋጣሚ እቺ ስድስተኛ ፊደል ነች እንጂ ሌሎች ሁለተኛ ፊደል ናቸው ማለት ነው። እችን ግን ድምጿ አትመጣም እንጂ ቡ ትሆናለች፣ ግን ብዙም አትመጣም። ይሄኛው ብ ነው። ብ ሲደመር ዋ ብዋ፣ ብዋ፣ ቡዋ ብለን እናነባዋለን ማለት ነው። ብዋ የማንኛውም ፊደል ዋ ነች። አናባቢው የሁለተኛውን ፊደል ሲደመር ዋ ኩሎናል የተደማሪው ፊደል ውጤት ይሰጠናል፣ ወይም ደግሞ ስምንተኛ ፊደል ይሰጠናል ማለት ነው። ይህ ደግሞ ሹ ነው። ሹ ሲደመር ዋ የሸ ስምንተኛ ፊደል ለማግኘት ሹ ሲደመር ዋ ሹዋ ሹዋ ሹዋ። የማንኛውንም ፊደል ሁለተኛውን ፊደል ከዋጋ ከደመር ነው፣ ስምንተኛውን ፊደል እንደሚሰጠን ካወቅን እንሄድና ከቤቱ ለምሳሌ የቀን ብንፈልግ የሹዋ ይንሰራን የቀን ብንፈልግ ሁለተኛ ፊደል ማን ነው? ቁ ነው። ቁ ሲደመር የወ አራተኛ ፊደል ዋ፣ ቁ ዋ ቁዋ ሚለውን ቅርጿችን ትመስላለች። ድምፁን ግን በዚህ ማግኘት እንችላለን። ቁ ዋ ይችን አይተናት ለማንበብ ብንቸገር የቀቤት እንደሆነች ካወቅነ ሁለተኛ ፊደሉና ዋን ስደምር ቁዋ ሚለውን ቁዋ ሚለውን ይሰጠናል ማለት ነው። ይህች ደግሞ የተናት ቱ ሲደመር ዋ ቱ ሲደመር ዋ ቱዋ ቱዋ ቱዋ ብለን እናነባዋለን ማለት ነው። ቱዋ ቱዋ። እሺ፣ ሌላኛው ደግሞ የቸ ነው። የቸ ሁለተኛ ፊደል ቹ ነች። ቹ ሲደመር ዋ ቹ ሲደመር ዋ ቹዋ ቹዋ ቹዋ ቹዋ ይሰጠናል ማለት ነው። እቺ ደግሞ ኑ ነች፣ የነነን ኑ ከነቤት ሁለተኛ ፊደል ኑ ነች። ቅርጿ ምን ትመስላለች? ኑ ሲደመር ዋ ኗ። ኑ የምትለዋ ብቻዋንም ኑ ኑ ወደ እኔ ነው የምትል ትርጉም አላት። ኑ ሲደመር ዋ ኗ፣ ኑ ዋ ኗ ብለን እናነባዋለን ማለት ነው። እችኛይቱ ደግሞ ከእኛ ቤት ሁለተኛ ፊደል ነች። ከእኛ ቤት እስካሁን ያየናቸው ስንተኛ ፊደሎች ናቸው? ከበ በስተቀር ሁለተኛ ፊደሎች ናቸው ማለት ነው። ሁለተኛ ፊደሎች የቀሩት ተደጋጋሚ የሆኑትና አንዳንድ ፊደሎች ካልሆነ አብዛኞቹን ሰርተናቸዋል። ተደጋጋሚ የሆኑት ፊደሎችንም ዘለልናቸዋል። ኙ ሲደመር ዋ ኟ፣ ኙ ሲደመር ዋ ኟ። ይቺ ደግሞ አቤት ነው። ከአቤት ከአቤት ሁለተኛዋ ፊደል ይቺ ማለት ነው። ብለን ምናምን ባት ሲደመር ዋ ሌላኛው ደግሞ ኩ ነው። የከሁለተኛ ፊደል ሆኖ ኩ ነው ሲደመር ዋ ኩ ኳ ኩዋ ኩ ሲደመር ዋ ኩዋ ኳ ብለን እናነበዋለን ማለት ነው። ኳ። ይህ ደግሞ የዘ ነው። ዙ ሲደመር ዋ ዟ። ዙ ሲደመር ዋ የዘ ሁለተኛ ፊደል ሆነች። ዙ ነች። ዙ ሲደመር ዋ ዟ፣ ዟ። እቺ ደግሞ የዠ ሁለተኛ ፊደል ዡ ነች ዡ ሲደመር ዋ ዡዋ ዡዋ ዡዋ ብለን እናነባዋለን ማለት ነው ዡዋ ይህኛው ደግሞ የደ ሁለተኛ ፊደል ዱ ነች ዱ ሲደመር ዋ ዱ ሲደመር ዋ እኩል ነው ዱዋ ዱዋ ዱዋ ይኸው እስካሁን ድረስ ያየነው ምንድን ነው የምንፈልገው ለምሳሌ ያዚህ ውስጥ ያለን ፊደል የመ ሊሆን ይችላል። የቀ ሊሆን ይችላል። ከዚህ ውስጥ ያለ የተ ሊሆን ይችላል። የሰ ሊሆን ይችላል። ስምንተኛ ፊደል ድምፁን እንዴት እናውቀዋለን? ወይም ደግሞ እንዴት እናገኘዋለን ካላችሁ ከጠፋችሁ የምትፈልጉትን ፊደል ሁለተኛውንና የወን አራተኛውን ፊደል በአንድ ላይ አጣምራች ጽፋችሁ ስታነቡት ድምፁን ይሰጣችኋል ማለት ነው ዙ ዋ ዙ ዋ ልክ እንደዚህ ማለት ነው። ማንኛውንም ሁለተኛ ፊደል እና አራተኛ ፊደል ተጋጥሞ የሚሰጠን ምንድን ነው? ዲቃላ ሆሄያት ወይም ደግሞ ዲቃላ ፊደላት፣ ውስብስብ ፊደላት ብለን የምንጠራቸው ናቸው። ሁሎችንም አንድ ባንድ እናያቸዋለን። ልክ እንደዚህ ደጋግሞ እንደጋገም ካየናቸው በቀላሉ ማወቅ እንችላለን ማለት ነው። በጣም በቀላሉ እች ደግሞ የጀናት ጀ ጀ በዛ በኩል የሰራናት ጀ ናት ይችዋ ደሞ ጀና ልጅነቱ ይችኛቱ ጠበቅ ጥብቅ አድርገን ጀ ብለን የምናነባት ይችኛቱ ደሞ ጀ ብለን የምናነባት ማለት ነው። ይችኛቱ በተመሳሳይ ሁለተኛ ፊል ናት። ጀ ጁ ጁ ሲደመርዋ ኩል ይሆናል። ጇ ጇ ጇ እ ጇ ጉ ሲደመር ዋ የገ ሁለተኛ ፊደል ሲደመር የገ ስምንተኛ ፊደል ለማግኘት የገ ሁለተኛ ፊደል ሲደመር ወ አራተኛ ፊደል ጉ ሲደመር ዋ ጓ ጓ ጓ። ቅርጿ ምችን ትመስላለች ማለት ነው። ጓ እቺ ደግሞ የጠነች ጡ ሲደመር ዋ እኩል ይሆናል ጡዋ ፑ ሲደመር ዋ እኩል ይሆናል ጡ ዋ ጧ ብለን እናነባታለን ማለት ነው። ጧ። እሺ፣ እቺ ደግሞ የፐ የፐ ሁለተኛ ፊደል ፐ ፑ ፑ ሲደመር ዋ ፑዋ ፑዋ ፑ ዋ ብለን እናነባታለን ማለት ነው ፑ ዋ። እሺ፣ ወደዚህኛው ስንገባ ደግሞ ጨ ነው። የጨፍ ሁለተኛ ፊደል የሆነችው ጩ ነች። ጩ ሲደመር ዋ ጩ ሲደመር ዋ እኩል ይሆናል ጯ። ጩ ሲደመር ዋ እኩል ይሆናል ጯ ጯ። እቺ ደግሞ የጰ ነች። ጰ ጰ የችኘቱን ፐ ብለን ነው መጀመሪያው ላይ ስናነባችን ፐ ብለን ችኘቱን ደግሞ ጥብቅ አድርገን ከንፈራች ስናነባት፣ ምን አድርገን ነው? ጥብቅ አድርገን ነው። ኖርማል ፊደሏን እንዳለ መደበኛ ፊደሏን ጠ ብለን ነው ምናነባት፣ ጠ። እዚህ ላይ ደግሞ ጡ ሲደመር ዋ፣ ስምንተኛ ፊደል ለማግኘት ጡ ሲደመር ዋ ዋ። እሺ፣ እቺ ደግሞ ጸ ነች። ጸ ብለን ነው ምናነባት፣ ጸ ጸ ሁለተኛ ፊደሏ ማናላታለን ጹ። ጹ ሲደመር ዋ ጹ ሲደመር ዋ ጹዋ ዋ ጹዋ ብለን እናነባታለን ማለት ነው። የፈ ደግሞ ሁለተኛ ፊደል ፉ ነች። ፉ ፉ ሲደመር ዋ ፉ ሲደመር ዋ ዋ ፏ ፏ ብለን እናነባታለን ማለት ነው። ፏ እያንዳንዳቸው እስካሁን ያየናቸው ምን ናቸው? የሁለተኛ ፊደሎች ሲደመር የአራተኛ ፊደል እያደርግ የሰራ ናቸው። በነዛ ደግሞ የምሳሌ ያክል የምናገኛቸው ቃላት መስርተናል። የተወሰነ ያክል ለምሳሌ ያክል ምን ላይ እንጠቀማቸዋለን፣ ደግሞ እንዴት እንጠቀማቸዋለን የሚለውን ለማየት ያክል የተወሰኑ ቃላትን ሰርተናል። እነሱን እስኪ አንድ ባንድ ናያቸው ላ ሟ

ኳስ ኳስ። እንደዚህ አይነቶች ብዙ አሉ። እነዚህን የምሳሌ ያክል ነው የሰራንላችሁ። ልክ እንዴት ማግኘት እንደምንችል ወይም ደግሞ ዲቃላ ፊደላትን እንዴት እንጽፋለን ብላችሁ ስትሉ የነበረ እነዚህን በደንብ ከተከታተላችሁ ዲቃላ ፊደል ማንኛው ነው ፊደል መጻፍ እንደምትችሉ ፊደሎችን አይታችሁ ድምጿ ማን ተብላ እንደምትነበብ ካቃታችሁ የማን ቤት እንደሆነች ካወቃችሁ በኋላ የቤቱ ሁለተኛ ፊደልና የወ አራተኛ ፊደል አድርጋችሁ ድምጿ ማን ተብላ እንደምትነበብ ማወቅ ትችላላችሁ ማለት ነው። ለምሳሌ ይችን ቋ እንደዚህ አይተናት ብቻዋን እንዴት ተብላ እንደምትጠራ የቀ ቤት ሆና ዲቃላ ፊደል እንደሆነች አወቅናት። ማን ተብላ እንደምትጠራ ካላወቅናት የቁ ሁለተኛ ፊደልና የወ አራተኛ ፊደል አድርገን ስናነብ ቁዋ ቁዋ አብለን በቀላሉ ማወቅ እንችላለን ማለት ነው። እሺ እንዲያረጋችሁ በደንብ እዩዋቸው። ካያችሁት ደግሞ በቀላሉ እንደምትይዙት በአጭር ጊዜ እንደምትረዱት ተስፋለኝ። በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን፣ ሀይበሉን። በኢሞ፣ በቴሌግራም፣ በዋትሳፕ በማንኛውም ሶሻል ሚዲያ መማር ትችላላችሁ። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ ውስጥ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።